የማዳም ቅመሞች የምትባሉት ግን ኦንላይን ላይ ትዳር ለማፈላለግ የምትገቡት ምን ሆናችሁ ነው? በሰላም ነው? እርግጥ ሁሉንም አይመለከትም። ግን ጥቂት የምትባሉ ሰዎች ኢሞ ላይ፣ ቲክቶክ ላይ ትዳር አፈላላጊ ኮሚሽን አለ አሉ። እንግዲህ ኮሚሽን ይሁን ምን ይሆን አላቅም፣ ግን ትዳር ለማገናኘት ግሩፖች አሉ አሉ። እዛ ላይ እየገባችሁ መስፈርቴ እንደዚህ ነው የምፈልገው አይነት ወንድ እንደዚህ አይነት ነው እያላችሁ መስፈርታችሁን እየተናገራችሁ ትዳር ለመፈለግ እንዲህ አይነት ቦታ ላይ የምትገኙ ሰው ሰው ምን ቢሆናችሁ እንደሆነ ልትነግሩኝ ትችላላችሁ። ትናንትና አንዲት ልጅ በውስጥ መስመር መታ የገጠማትን ነገረችኝ። ቲክቶክ ላይ ነው ትዳር ለማፈላለግ የተዘጋጀ አንድ ፕሮግራም ላይ ገባዋለች። ከዛ መስፈርቴን ተናገርኩኝ። ከዛ አንድ ወንድ መጣና ያው እሱ መስፈርቱን ተናገረ። ከዛ ሁለታችሁ ውስጥ ያው አውሩ ተብለን ያው ቪዲዮ ከፍቼም ያው ራሴን አሳየሁት። ከዛ ተግባባን፣ በቃ በውስጥ መስመር አውሩ ተባብለን ያው ስልክ ቁጥር ተለዋወጠንና በውስጥ መስመር ማውራት ጀመርን አለች። ከዛ ቪዲዮ ኮል አውራሽ ቪዲዮ ክፈች ብሎ በቪዲዮ ኮል ሊያወራኝ ጠየቀኝ አለች። አይ እኔ ቪዲዮ ኮል አላወራም ገና ሳንተዋወቅ በአንድ ቀን ከተገናኘን እንኳን አሁን ሰዓታት እንኳን አልሆነንም፣ ስለዚህ ቪዲዮ ኮል አላውራም ማለች ነው። አንቺ ማን ስለሆንሽ ነው ቪዲዮ ኮል ማታወሪኝ? ብዙ ሴቶች እኮ አረብ ሀገር ያሉት በቪዲዮ ያወሩኛል። ማን ስለሆንሽ ነው አንቺ ማታወሪኝ አላት። አይ እኔ እንደ ሌሎቹ ሴቶች አይደለሁም፣ በቪዲዮ ኮል ላውራህ አልችልም። መጀመሪያ እንግባባ፣ ጊዜ ወስደን እናውራ አለችው እና እሱ አውሮፓ ነው የሚኖረው አለችኝ። እና አንቺ ማን ስለሆንሽ ነው ይኸው፣ እንደውም ሌሎቹ ሴቶች እንደዚህ ልከውልኛል ብሎ የአንዲት ሴት የራቁት ቪዲዮ ላከልኝ አለች። ሌላ ሴት ራቁቷን ሆና የላከችለትን ቪዲዮ ማለት ነው። ቀልዴ እንዳይመስላችሁ እግዚአብሔር መሰክረኝ የሆነት ነው። ቃል በቃል ነው የነገርኳችሁ፣ እሷ ያለችኝን ማለት ሰው። አልገባኝም፣ ምን ለማድረግ እየሞከራችሁ ንጹህ ትዳር ከእግዚአብሔር ይመጣል ነው እንጂ ከቲክቶክ ይመጣል ነው እንዴ የተባለው? ወይ ከኢሞ ይመጣል የተባለው? ካልገባኝ አስረዱኝ። ምን እያደረጋችሁ? በህይወታችሁ ላይ ምን እየጫራችሁ? ቲክቶክ ላይ ከወንድ ልጅ ሊደበር ነው የሚገባው መስፈርቴ ምናምን ብሎ መጥቶ ሲነግርሽ የእውነት ትዳር ፈልጎ ይመስልሻል? የዋነሽ ማለት ነው። እንደውም ሴቷ ልትሻል ትችላለች። የእውነት ትዳር ፈልጋ ሊሆን ይችላል የምትመጣው ሴት ልጅ። ወንዱ ግን በጭራሽ እዛ ጋር ወጥቶ ሲያይ በጣም ብዙ ቆንጆ ሴቶች ያያል። ማማረጥ ያቅተዋል። ከአንቺ ጋር እንኳን በውስጥ መስመር ጀምሮ እንኳን ቢሆን ቲክቶኩ ላይ በጣም ቆንጆ ቆንጆ ሴቶችን ሲያይ እየመረጠው ምር ትዳር አገናኝ ኤጀንሲ ነን፣ ትዳር አገናኞች ነን ለሚሉ እና ትዳር ፈላጊዎች ነን ብለው ቲክቶክ ላይ ወጥተው ለሚያፈላልጉ ትልቅ መልእክት አለው ብዬ አስባለሁ። አሰላሙ አሌይኩም ወረህመቱላ ወበረካቱ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናቸው? በያላችሁበት ሰላማችሁ ይብዛልኝ እያልኩ ሰላም ሰላም ሰላም ብያለሁ ሁላችሁንም። ፈጣሪ በያላችሁበት ከክፉ ነገር ይጠብቃችሁ። ተናፍቃችኋል። ግን ጋይስ ሰው ሲጠፋ አይፈለግም። በቃ አንድ የሆነ ቪዲዮ መስራት ካቆማችሁ ተውት ተውት ነው የሚላችሁ። የምር የሆነ በቃ እኔ ግርም አለኝ መስራት እየፈለግኩኝ በቃ አልሙሄም። እንዴት ናችሁልኝ? እንግዲህ ዛሬ መግቢያ ላይ እያሰማዋችሁ አሁን በአሁን ጊዜ እያየን ያለነው ነገር ነው ቲክቶክ ላይ ቲክቶክ ላይ በተለይ ቲክቶክ ላይ ኢሞ ላይም አለ እንደዚህ አይነት ነገሮች፣ ትዳር እናገናኛለን። አሁንማ በቃ ቲክቶክ ከፈት አድርገው ትዳር አገናኝ ኤጀንሲ ነን ይላሉ። ከአሜሪካ ከአውሮፓ ነው ምናምን ሲባል በቃ ምን ሴቶቹ ብቻ አይደለም፣ ሴቱም ወንዱም በተለይ በቃ ከአሜሪካን ሀገር ከሆነ አንዱ የሰጠውን መስፈርት አይታችሁ ከሆነ ማለት ነው ከአሜሪካን ሀገር ከሆነ እድሜዋ ምንም ይሁን ነው ያለው እድሜዋ ምንም ይሁን ከአረብ ሀገር ከሆነ ደግሞ እስከ ሀያ ባለው ውስጥ ምናምን ማለት ነው። በአረብ ሀገር ውስጥ የምትኖር ሴት ከሆነች ለእድሜዋ መስፈርት አወጣ። ከአውሮፓ ሀገራት ውስጥ ከሆነ ደግሞ የምትኖር ሴት ከሆነች ደግሞ ምንም ትሁን እድሜም ምንም ምንም ትሁን ብሎ ያስቀመጠ ሰው መስፈርት ያስቀመጠ ሰው አይታችኋል ብዬ አስባለሁ። ቲክቶክ የምትከታተሉ ሶሻል ሚዲያ የምታዩ ካላችሁ ማለት ነው በቃ ይህ ሁሉ እንደዛ እንደዛ አይነት ሲታይ በቃ የሆነ በቃ ትዳር ሳይሆን ይሄ አሁን በቃ ከሀምሳ በላይ ሆና መጣች ወደድኩ ብትለው ሄዶ ሊቀመጥ ነው። ሳይወልድ ከሀምሳ በላይ የሆነች ሴት እድሜዋ ምንም ይሁን አለ። ሳይወልድ ሊቀመጥ ነው። ወጣት ልጅ ሆኖ በዛ እድሜ እንደዛ አይነት መስፈርት ማስቀመጥ ማለት ነው። ግን የመጣለት ሰው የለም የሚገርመው ነገር ደስ የሚለው ነገር የመጣ ሰው የለም፣ እና እኔ በጣም ነው ጥያቄ የሚፈጥርብኝ። ማለት እንደዚህ ለምነው አባብለው ደጅ ጠንተውም አይሆንም እኮ እንኳን እንደዚህ ሚዲያ ላይ ወተን ራሳችንን አስጥተን ትዳር ፈላጊ ነኝ፣ እኔ ይሄን መስፈርት አለኝ፣ እኔን እንደዚህ ይሄን መስፈርት የሚያሟላ ሰው እንደዚህ እንደዚህ የሆነ ሰው ከመጣ እንደዚህ አይነት ሰው ፈልጋለሁ ብላ ወ ወጥታ በሚዲያ ስንት ሺህ ህዝብ በሚመለከተው ባል ማፈላለግ። ወንዶችስ? እሺ፣ ልክ አሁን ልጁ እንዳለው ሴቷ የእውነት ትዳር ፈላጊ ሆና ሊሆን ይችላል። ወንድ ልጅ ግን ቲክቶክ ላይ ወጥቶ ቲክቶክ ላይ ወጥቶ የእውነት ሚስት ፍለጋ ነው ብላችሁ የምታምኑ ከሆነ ሞኝነት ነው ያለው። በቃ እኔ ራሱ ይሄ ነው ጥያቄ የሚፈጥርብኝ ነገር። በቃ ሴቷም ተወጣና አሜሪካ ያለ ካናዳ ያለ አውሮፓ ሀገር ያለ ምናምን ካልሆነ አልፈልግም። እንደው ካስ ከመቶ አንድ ፐርሰንት አስር እንኳ አለውም አንድ ፐርሰንት ምናምን ሊኖር ይችላል። በቃ ይህ በሆን በአጋጣሚ ማለት ነው እንጂ በቃ እዚሁ ሀቢባ ቤት እንኳ ገብተው በቃ ተስማማን ብለው ወጥተው የሆነ ሲሸለፉ ምናምን ያየን አይተናል። በቃ በአለም ላይ ለአጭር ጊዜ የቆየ ትዳር ወደዛው ተስማሙ ተብለው ወደዛው የተለያዩ እዛው ላይ ብላይ በቤታቸው ገብተው ሲፈተፍቱ ምናምን አይተናል። እና እኔ ለእኔም ጥያቄ ነው ማለት ነው ወንድማችን ወንድማችን ያስቀመጠው ጥያቄ ለእኔ ራሱ ጥያቄ ነው። እናንተ ምን ትላላችሁ? ማለቴ አሁን እኔ በቃ የሆነ ትላልቅ ሁሉ ትልልቅ ከነሱ ትልቅ ነገር በትልቅ እይታ የማያቸው ሰዎች ሁሉ እዛ ቲክቶክ ላይ ገብተው ለትዳር ትዳር ፈላጊዎች ነኝ ብለው ሲስማሙ አይቻለሁ ይመስለኛል። በባሲያ ቤት ለምሳሌ ኮኪ ሐበሻ ትናት ምነወር ምናምን ዙዙ ዙዙ አረበኛ ብረን በምትናገረው ልጅ እነሱን ሁሉ ሲያስማሙ አይተናል። እንግዲህ ጋይስ እና እኔ እንጃ። እኔ ደስ አይለኝም አልኳችሁ። ሊገኝ ይችላል የሆነ ሰው በሆነ ህይወት ምርር ብሎት በቀባገኝ ብሎ መጥቶ የሚያገኝ ሊሆን ይችላል፣ ግን ያኔ የእውነት ትዳር ፈላጊ ሊሆን ይችላል። ግን በቃ የሚልቀው ፐርሰንቱ ለማፌዝ ነው። እዛ ሚዲያ ላይ ብዙ አይነት ሴቶችን፣ ብዙ አይነት ቆንጆዋን፣ ብዙ አይነት ቆንጆዎች ሲያዩ ሀሳባቸው የሚበታተን ነው። ትዳር የሚፈልግ ሰው በውስጥ መጥቶ አንቺን ያናግርሽ ይችላል። በደንብ በቃ ትዳር ሚስጥር ነው እኮ አረጋይ ሲሆነ ቤተሰብ ጋር ራሱ ሽማግሌ ተልኮ በስንት ደጅ ተጠንቶ ራሱ ያልሆነ ሚዲያ ላይ ወጥቶ እንደዚህ ሰው ፎሎ ለማሳደግ ያለ ምናምን ተብሎ እንደዚህ አይነት በሚዲያ እኔ ደስ አይለኝም። እናንተ ጋር ምን አይነት ስሜት አለው ነው። የወንድማችን አይነት ሀሳብ እናንተም ጋር ጥያቄ ይፈጥርባችኋል ወይስ በቃ ምን ችግር አለው ጥሩ ነው ብላችሁ ነው የምታስቡት? እስኪ ሀሳብ አስተያየታችሁኝ እንዳስተያየት ሀሳብ አስተያየታችሁን ኮሜንት አስቀምጡ። ኮሜንታችሁ ራሱን አፍቆኛል ማለት ነው። ጋይስ ቤተሰብ መሆን ደግሞ እንዳትረሱ። እንደገና ሱመያ ጠፍታለች ጋይስ። ሱመያ ከአስር ቀን በላይ ሆናት ቪዲዮ ካለቀቀች ምን ሆና ነው የምር። ስጠፋ ኮን ይጨንቀኛል ሀቂቃ ማለት ነው። ያው ሀዋለች ፌስቡክ ላይ አስትመልስም እንጂ ቴክስት ማለት ነው እና ሶመያ ጠፍታለች። ብቻ ባለችበት አለ ይጠብቃት። ቪዲዮ ከለቀቀች ከአስር ቀን በላይ ሆኗታል እና ብቻ በሰላም ምናያት የምትመጣ ያድርጋት ለማለት ወዳለው። ብቻ የዛሬው ሀሳቤ የሚዲያ ትዳር በእናንተ እይታ ምን አይነት ነው የሚል ነው። ልክ ወንድማችን እንዳለው አይነት አስተሳሰባላችሁ ወይስ፣ ምን ችግር አለው የሚል ሀሳብ አላችሁ የሚለውን በኮሜንት አስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮዎች እስከምንገናኝ ድረስ በያላችሁበት ሰላም ሆኑልኝ። እወዳችኋለሁ። መልካም ቆይታ